በብርጭቆ ብታጠጫት ራሱ ይገባታል። አሁን አላስረዳሽኝም። ለዛ ነው ሰልችታኛለች ብዬ ነው። ቆይቼ ነው እንደ ገብታ ነበር አለች እኮ ቲጂ የምትለይ እኮ

አዎ በጣም ብታረጋግጥ እኮ ነው ሰማሻ፣ አያ ጌታን በጣም ደስተኛ ነኝ። ሀይሙ የስታወራው፣ አንቺ ደግሞ ምን እንትን ሊልሻል፣ ደግሞ የዛሬው የራሳች የመጡ ነው ትላለች፣ የራሳች የመጣ ነው ትላለች አንቺ ደግሞ፣ የዛሬው እኮ ዛሬ አይደለም ትናንትም፣ ደግሞ ልጆቼ እንጀራ እናት ያሳድጋቸው እንዴ ስትል፣ አንቺ ደግሞ ከዚህ በላይ ምን ይነገር እንጃ፣ የተመታች እኔ ግን ውነቴን ውሸቴን ይመስላችኋል? ለኔ እዚህ ከመጣ አልተሰማኝ። ለማስረዳት ላበቃን ተመስገን። ሚሚን ትናንትና ተመስገን ስል እኔ ማለት ነው። ታታችሁ ተመስገን ተመስገን። ካም በኋላ ምንም ሊመጣ ነው ሚሚ? ያልቀኛ ቃል ገብቻለሁ። በቃ አንቺ ስሚ ስሚ፣ ከዚህ በኋላ ከተምጣበች ልብሽን ነው መጣፊያት ነገር ይቻለሁ

ዱባይ ያላችሁትስ እንደው ትደርሳላችሁ። እኔ አይ ተብራም ቻንስ ደርሶ አረጌ ተይም እንደሱ አርጎ በስማን በሩ እንዴ አይደል እንደኛ ነው የሚያለው ያጨበጨው ተም ይባለፈ ቀድማ ሰሜን ምድርስ ይመስለኛል። እሷ እኮ በቴሌግራም ታጣራለች፣ በዋትስአፕ ትገባለች፣ በኢሞት ትገባለች። ቀድማ እሷ ትመጣለች ብዬ አስባለሁ። ማን እኔ እኮ የሌላም ሰው ስልክ አለኝ። አንቺ ደግሞ አልነገርኩሽም እንጂ የቤተ ሰዎች እንኳን አታስቢ፣ ማናችሁም ማን ሰጣችሁ? ስሚ ሰሜራ፣ እኔ ቅድም ያልኩሽ ነገር ይዩ ኮሜንት ላይ አየሽው አላልኩሽም? እምሩ ነው እና ምን ችግር አለው? ያቸው ድራማው እንደቀጠለ ነው

አንደኛ ማን ነበረች? የቁርአን እንትን አርጋ ነበር። እሷ መዘቅዘቅሻለሁ ብላኛለች። እናንተ እሳት መጡ ማለት ነው። እኛ መጀመሪያ ይኸውልሽ፣ ምን ብርቅ ነው። እኔ መጀመሪያ ልክ ቪዲዮ ሲያበቃ ለሰሚራ ነው የጠቆምኳት እቺ ነገር ማለት ነው። አደለም? ቲጂ አደለም? ቲጂ ቆይ፣ እኔ ቆይን አቅበታለሁ ስላለች ወንድ ታመጣለች ብቻ ነው ጭንቅላታቸው የሚያስቡት ራያእሱ ያ እኔ መስራት ያቅተኛሉ አለችኝ። ኧረ ቀይና ውትና አ ሴት ሴት ወንድ አመጣሉ ብላለች አላለች አላለችም ወንድ አመጣለሁ አላለችም። ስራ ነው ታምታ ነገ ይኸውልሽ፣ ነገ ሰፕራይዝ ነው። እንፈልገኛ ወንድ ግርግር አንፈልግም። ሽሀል

ይኸውልህ አቀበጥ ገባች ሃይሚዬ። እኔም እኮ አልወድም፣ ግን እኛ የምንለይበት የምንለይበት እንትን ፈልጌ ነው። እኔ ስንገባ ስንገባ፣ ማነሽ ሰሚራ፣ ለምንድን ነው የብሩኬ አላስገባችሁም? የብሩኬ ደምን አላስገባችሁም? መቼ? ይሄ የዛሬ ፎቶ ስለሆነ ነው። እዚህ የዛሬ ብቻዋን የሄደችበት የዛሬ ፎቶ ነው ሳይፍ ደስተኛ ሆነ እንዳያችሁት። ታዲያ እዚህ ጋር ነው እንደ እናንተ እንደውም እኔ እንጂ እና ሚና በምን እንዳሰቡት ከዚህ በላይ ምን ይነገራችሁ ስራ

እዚህ ቤት እኮ በመጀመሪያ ደረጃ ሰሚራ እናት የምትቦለቀው፣ ሰሚራ ቆይ፣ በነገራችን ላይ ፎቶ ላስተካክል፣ ቆይ ቆይ። በዛ ቤታ ማለት ነው። ሰሚራ ከቦለቀችዋት ማርያምን ነው የምልሽ፣ እኔ እራሱ አልገባም ብሎት

አንድ ሀገር መሆናቸው ነው። ይኸውልሽ ብቻ ታጨበጭቢያለሽ። ታ ላይ እኛ አንድ ላይ እንሄዳለን። ሂጂዬ ቴሌግራም ላይ መታም እንዳደረገችኝ ታቂያለሽ። እኔ እኮ ማላቃት መስሎሀት እኮ ነው ልትሳድብ ማላቀሽ፣ መስሎሻል እስከ ቤትሽ እስካለሽበት ድረስ ነው መጥቼ በቃ ብዙ ነገር

ኧረ ሌላ ጌታን በጣም ያዘነችው፣ እስኪ ሌላን አስገባት ዛቤቱ ቆጥታ ሚዩት አድርጋችኋት ይሆናል ለሌላ ሲ ሲ ሲ እንኳን በውስጥ ስላት ሲ ሲንግ አለበት። ቅድም እኔ አልቼ ነበር፣ እዚህ ምንም የለም። ሚሚ ጋር ብሎ ከተደረገች ታዲያ እንዴት ትመጣለች እዚህ ቤት? ሚዩት ሚዩት ሚዩት ባሚዩት እስ አድርጊላት የሌላ እንትን ዚቤ ታሳዝናለች የትም ቤት አትሄድም እሷ የኛ ቤት ነው ቁጭ ስታሳዝን ዘምን ቅድም አሁን አንድ ቁጥር እየጻፈች ነበረ ኦንላይን የለችምእ እኮ አንድ ቁጥር እየጻፈች እኮ አያስገባም ስብሀት አትመጣም ኦንላይን የለም ለምንድን ነው ምን ሲሆን ነው እንደዚህ የሚሆነው እኔ እነግራታለሁ። ድንገት ና እኮ ሆነች ሲቲንግ ውስጥ ገብታ እንድታየው አረጋታለሁ። ኦፍሲት ያው ኦፍሲት ስልኩን ውስጥ ይው ኖ እዚህ ጋም ከተደረገ እዛ ጋም ከተደረገ ያሳያል እኮ ራሷ ሲቲንግ ውስጥ ገብታ ታየዋለች። እኔ በጣም ያዝና ነው ጌታ ነው ደወለችልኝ። ይሞላ ይርከድ ማርጋ ደውላ ነው ኔት ኔት እኮ ቲክታኩ ምናምን ብላ ነው እኮ የምር አሁን እኔ እንትን ትላለች ስሙ የአሁኑ ፎቶ እኔ ቀን ላኪልኝ ስላልኳት ላኪልኝ ስላልኳት እንደት እንደሆነች